የሚፈጥረው ምሳሌ ነው። ትልቁ አቅም የሚፈጥርልን ይመስለኝ። ድሮ ንጹህ ቤቶች ያላቸው ጎረቤቶቻችን ጋር ብዙ ሰው ለመሄድ ይሞክራል። ያው ያምርን ነበር ማለት ነው። ንጹህ ቤቶች መስራት እንደምትችል ካወቅ የሌላ ሰው ንጹህ ቤት ሳይሆን የምታማትረው የራስህን ቤት ንጹህ ማድረግም ላይ የምተጋበት ሁኔታ ይፈጠራል። መጨረሻ ግ ማንሳት የምፈልገው ይሄ መንገድ ዳር ያለ ነው። እንደ ተባለው ከተሜነት ማይቀር ነገር ነው። መከተም አለበት ከተሜነት ከአሜኒቲስ ማቅረብ ጋር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 ሰው ንጹህ ነገር በበዛ ቁጥር ሰውም ቆንጨራን ለመሬት ለማልማት ካልሆነ ስተገር እርስ በርስ ለመቀጣቀጥም አይጠቀምበትም እና ሰላም ለመፍጠር ለምናደርገው ጥረት ትልቅ አስተዋጽኦ ያደርጋል የሚል እምነት